ባለቤት እና የድርጊት ቃል እንዴት በእንግሊዘኛ ላይ ልታስማሙት ትችላላችሁ? ያረፍተ ነገራችሁ መጀመሪያ ላይ ሂ፣ ሺ ወይም ኢት ከሶስቱ አንዱ ካለ በዛ ጊዜ የምትጠቀሙት ቀጥሎ የሚመጣው ቨርብ ቱ ቢያችሁ ወይ ኢዝ ወይ ዳዝ ወይ ሀዝ ወይ ወዝ ነው መሆን ያለበት። አሊያም ደግሞ ዲድ ና ሀድ። ዲድ ና ሀድ ለሁሉም መሆን ይችላል። ለዛ እሱ ያሳስባችሁ የሚያሳስባችሁ ከሂ ከሺ እና ከኢት ቀጥሎ የሚመጣው ኢዝ ወይ ዳዝ ወይ ሃዝ ወይ ደግሞ ወዝ መሆኑ ነው። ፕሬዘንት ሲምፕል ቴንስ ላይ ደግሞ ቀጥታ ቨርብ ታስገባላችሁ። ለዛ ያን ጊዜ ቨርባችሁ ምን አይነት ቅጥያ ይኖረዋል የሚለው ደግሞ ጥያቄ ካላችሁ ደግሞ ኤስ ወይም ደግሞ ኢ ኤስ ቅጥያ ሊኖረው ይችላል፣ ድርጊታችሁ ወይም የድርጊት ቃላችሁ ማለት ነው። ስለዚህ ሂ ፕሌይስ፣ ሂ ኢትስ፣ ሂ ዋችስ ልትሉ ትችላላችሁ። ወይም ደግሞ ሺ ፕሌይስ ወይም ደግሞ ሺ ኢትስ ወይም ደግሞ ሺ ዋችስ ማለት ትችላላችሁ ማለት ነው። ኢትም ልክ እንደዛው ኢት ፕሌይስ ኢት ኢትስ ኢት ዋችስ ልትሉ ትችላላችሁ ማለት ነው። ስለዚህ ከዛ በተረፈ ኢዝ፣ ዳዝ፣ ሃዝ እና ደግሞ ወዝ እነዚህ ከሶስቱ አንዱ ማነው ከአራቱ አንዱ መጠቀማችሁ የማይቀር ነው እንደ በርብቱ ቢ ማለት ነው። ሌላኛው ዩ፣ ዊ፣ ዜይ እነዚህ ላይ ደግሞ የምትጠቀሙት አር አሊያም ዱ አሊያም ሃቭ አሊያም ደግሞ ዌርን ነው ማለት ነው። ስለዚህ ከነዚህ ውስጥ አንዱን እንደገና ደግሞ ዲድና ሃድን ጨምሮ ከነዚህ ውስጥ አንዱን መጠቀማችሁ አይቀርም ማለት ነው። ስለዚህ ሌላኛው ምንድን ነው ቨርብ በምጠቀሙ ጊዜ ኤስ ይኖረዋል ወይስ ኤስ አይኖረውም የሚለውን በምታስቡ ጊዜ ያን ጊዜ ምንም አይነት ኤስ አይኖራችሁም ማለት ነው። ስለዚህ ዩ ፕሌይ ዩ ኢት ዩ ዋች ነው የምትሉት። ዩ እንደገና ዊ ላይ በምትገባ ጊዜ ዊ ፕላይ ልትሉ ትችላላችሁ። ዊ ኢት ልትሉ ትችላላችሁ። እንደገና ደግሞ ዊ ዋች ልትሉ ትችላላችሁ ማለት ነው። ስለዚህ ፕሬዘንት ሲምፕል ተይንስ ላይ የምታስገቡ ቀጥታ ቨርቡን ነው ማለት ነው። እንደገና ደግሞ ተይ ፕሌይ፣ ተይ ኢት እንደገና ደግሞ ተይ ዋች ልትሉ ትችላላችሁ ማለት ነው። ስለዚህ ቨርባችሁ ምንም አይነት ኤስ ስም ሆነ ኤስ ቅጥያ አይኖረውም ማለት ነው ፕሬዘንት ሲምፕል ተይንስ ላይ ወይም ደግሞ አሁን ላይ ወይም ደግሞ ድግግሞሽን መናገር ስትፈልጉ ወይም ደግሞ አጠቃላይ እውነታን መናገር በምትፈልጉ ጊዜ ያን ጊዜ ምንም አይነት ኤስ አይኖረውም ማለት ነው ቨርባችሁ። ሌላኛው አይሌ ነው። አይሌ በምንገባ ጊዜ አይ አም ልትሉ ትችላላችሁ፣ አይ ዱ ልትሉ ትችላላችሁ፣ አይ ሀፍ ልትሉ ትችላላችሁ፣ አይ ወዝ ማለት ትችላላችሁ። ከዛ ውጪ ቨርብ ቱቢዎች መጠቀማችሁ ለምሳሌ አይ አር ማለት አትችሉም ማለት ነው። ስለዚህ አይ አም ነው የምትሉት። እንደገና አይ ዌር ማለት አትችሉም ያን ነው ሌላኛው። ወደ ቨርብ ስንመለስ ወደ ቨርቦች ስንመለስ አይ ፕላይ፣ አይ ኢት ወይም ደግሞ አይ ዋች ልትሉ ትችላላችሁ ማለት ነው። ስለዚህ ቨርባችሁ ፕሬዘንት ሲምፕል ቴንስ ላይ ምንም አይነት ቅጥያ አይኖራችሁም ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስ ላይ አይ የምትጠቀመው ፕሉራል ቨርብ የሚባለው ነው። ፕሉራል ቨርብ የሚባለው ነው። እሺ ሌላኛው ልታስተውሉ የሚገባ ሁሉም ላይ ዲድን አሊያም ደግሞ ሀድን መጠቀም ትችላላችሁ ለሁሉም ይጠቀማል በዛ አይ ዲድ ማይ ሆምወርክ ልትሉ ትችላላችሁ ዜይ ዲድ ዜር ሆምወርክ ልትሉ ትችላላችሁ ዊ ዲድ አወር ሆምወርክ ልትሉ ትችላላችሁ ዩ ዲድ ዩር ሆምወርክ ልትሉ ትችላላችሁ ኢት ዲድ ኢትስ ሆምወርክ ልትሉ ትችላላችሁ ሺ ዲድ ሀር ሆምወርክ ልትሉ ትችላላችሁ ሂ ዲድ ሂዝ ሆምወርክ ልትሉ ትችላላችሁ ግራማቲካሊ እንደዚህ ማለት ትችል ይቻላል ማለት ነው ሀድንም እንደዛው ሂ ሀድ ሂዝ ኦውን ቤድ ልትሉ ትችላላችሁ። ሺ ሀድ ኸር ኦውን ቤድ ልትሉ ትችላላችሁ። ኢት ሀድ ኢትስ ኦውን ቤድ ልትሉ ትችላላችሁ። ዩ ሀድ ዩር ኦውን ቤድ ልትሉ ትችላላችሁ። ዊ ሀድ አውር ኦውን ቤድ ልትሉ ትችላላችሁ። ሀድ ር ኦውን ቤድ ልትሉ ትችላላችሁ። አይ ሀድ ማይ ኦውን ቤድ ልትሉ ትችላላችሁ ማለት ስለዚህ ሀድና ዲድን ለሁሉም ፕሮናውኖች ለሁሉም ለሲንጉላሮችም ለፕሉራሎቹም መጠቀም ትችላላችሁ ማለት ነው። ከዛ ውጭ ያሉት እነዚህ መሀል ላይ የጠቀምኳቸውን አር፣ ኤዝ፣ ዱ፣ ዳዝ፣ ሃዝ፣ ወዝ፣ ዌር እነዚህ የመሳሰሉትን እንደገና ደግሞ ኖርማሊ ቨርቦቹን የት የት ቦታ እንደምትጠቀሙ ማ ሰብጀክታችሁ ማ ሲሆን ምን እንደምትጠቀሙ በቃላችሁ ብትይዙ በጣም ለእናንተ ጠቃሚና ወሳኝነት አለው ማለት ነው። ጥያቄ አስተያየት ካላችሁ ጻፉልኝ።